በየቀኑ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች የማክዶናልድ ሃምበርገርን ሲቀምሱ ያንን የሚታወቀውን የልስላሴ ዳቦ፣ ጭማቂ የበዛበት የተፈጨ ስጋና ትክክለኛ የቅመማ ቅመም ጥምረት ያጣጥማሉ። ይህ ዓለም አቀፋዊ ተምሳሌትና አስርት ዓመታት የቆየ የፈጣን ምግብ ጉጉት ሲያረካይ ኖረ ዋነኛ ምግብ ነው። ዛሬ ጥሬ ግባቶቹን ከመቶ በላይ በሆኑ ሀገራት ወደሚቀርብ ምግብነት የሚቀይረውን ሂደት በጥልቀት እያሳየን ማክዶናልድ ሃምበርገርን ሚስጥር ይፋ እናደርጋለን። ከሰፊ የከብት እርባታ ቦታዎች አንስቶ እስከ ከፍተኛ የቴክኖሎጂ ኩሽናዎች ድረስ የማክዶናልድ ሃምበርገር እንዴት እንደሚሰራ ሚስጥሩን አብረን ንግለጥ። በቅድሚያ ቻናሉን ሰብስክራይብ ያደርጉ፣ ቪዲዮውን ደግሞ ላይክ ማድረግ ትክክለኝነትና ግዙፍነት ወደሚዋሃዱበት ወደ አንድ የማክዶናልድ ያቀርቡት ሰንሰለት ተቋም ውስጥ ገብታችኋል ብላችሁ አስቡ። ግዙፍ፣ ያለማቋረጥ የሚንቀሳቀስ እና የሚተጋ ተቋም። አየሩ በማሽኖች ዝቅተኛ ድምፅ፣ በቀላል የተጠበሰ የበሬ ስጋ መዓዛና፣ በማጓጓዣ ቀበቶች ወጥ በሆነ ጩኸት የተሞላ ነው። እነዚህ ተቋማት ብዙውን ጊዜ እንደ ኪስቶን ፉድስ ወይም ሎፔዝ ፉድስ ባሉ የማክዶናልድ ታማኝ አቅራቢዎች የሚተዳደሩ ሲሆኑ በሚሊዮን የሚቆጠሩ የሃምበርገር ፓቲዎችን ወይም የተፈጨ ስጋ ያለማቋረጥ ወጥ በሆነ መልኩ ለማምረት የተነደፉ ናቸው። ወለሎቹ ንጹህ ናቸው። የፀጉር መሸፈኛና ጓንት ያደረጉ ሰራተኞች በትጋት ይንቀሳቀሳሉ። ይህ ፋብሪካ ብቻ አይደለም። የተወዳጅ በርገር በእጃችሁ ላይ ትኩስ እና ፈጣን ሆኖ እንዲደርስ እያንዳንዱ ሰከንድ ዋጋ ያለበት የተቀናጀ የሎጂስቲክስ ሲምፎኒ ነው። የማክዶናልድ ሃምበርገር ጉዞ የሚጀምረው ከፋብሪካው ወለል ከረጅም ጊዜ በፊት ነው። የሚጀምረው ከጥሬ እቃዎች ነው። የዝግጅቱ ዋነኛ ተዋናይ የበሬ ስጋ ሲሆን እንደ ገበያው ሁኔታ እንደ አሜሪካ፣ አውስትራሊያ ወይም ብራዚል ካሉ ክልሎች በጥንቃቄ ከተመረጡ የከብት ማርቢያዎች የሚገኝ ነው። ማክዶናልድ 100% ንጹህ የበሬ ስጋ ይጠቀማል። በዋናነት እንደ አንገት፣ ጭን እና ጎድን ካሉ የስጋ ክፍሎች የተገኘ ነው። እነዚህ ክፍሎች ጭማቂ የበዛበት ነገር ግን ከልክ በላይ ያልወፈረ ፓቲ እንዲገኝ ለማድረግ በጣዕማቸውና በቀይነታቸው ምጣኔም የተመረጡ ናቸው። የበሬ ስጋው ትኩስነቱን ለመጠበቅ በከፍተኛ ቅዝቃዜ ወደ ማቀነባበሪያው ፋብሪካ በትላልቅ ቁርጥራጮች ይደርሳል። ከበሬ ስጋው ባሻገር ሌሎች ግብዓቶችም በኩል ጥንቃቄ ይዘጋጃሉ። ለስላሳና ትንሽ ጣፋጭነት ያለው ዳቦ የሚጀምረው ያንን ልዩ ልስላሴ ለማምጣት እህሎቹን በትክክለኛ ውህደት ከሚፈጩ የውፍጮ ቤቶች በሚገኝ የስንዴ ዱቄት ነው። እንደየአካባቢ ሁኔታ ሽንኩርት ትኩስ ሆኖ ይከተፋል ወይም ከደረቁ ሽንኩርቶች በውሃ ተዘፍዝፎ ይዘጋጃል። ኩከምበር በእርሻዎች ላይ ከበቀለ በኋላ ያንን ኮምጣ አጣጣም እንዲኖረው በጨው ውሃ ተዘፍዝፎ ወደ ክችምበር ወይንም ፒክል ይቀየራል። ኬቻፕ እና ሰናፍጭ እንደ ሄንዝ ካሉ ታማኝ አቅራቢዎች የሚመጡ ሲሆን ለማክዶናልድ ትክክለኛ መስፈርት ተስማሚ ሆነው ይደባለቃሉ። እያንዳንዱ ግብዓት ጥራቱ የተፈተሸ ሲሆን፣ አቅራቢዎች በዓለም ዙሪያ ወጥነትን ለማረጋገጥ ጥብቅ መስፈርቶችን ያከብራሉ። በማቀነባበሪያው ፋብሪካ ውስጥ የበሬ ስጋ ይመረመራል። ትርፍ ስቡ ይወገድለታል እና በደንብ ይፈጫል። ይህ በዘፈቀደ የሚደረግ ሂደት አይደለም። እያንዳንዱ ክፍል ለማክዶናልድ ትክክለኛ የስብና የቀይ ስጋ ጥምረት መመዘኛውን እንዲያሟላ ይሞከራል። ይህም ብዙውን ጊዜ ለተሻለ ጣዕምና ጭማቂ 20% ስብ እንዲሆን ይደረጋል። ከዚያም የተፈጨው ስጋ ወጥነቱን እንዲጠብቅ በቀስታ ይታሻል። ነገር ግን ይዘቱ እንዳይበላሽ ከልክ በላይ አይታሽም። ይህ በእንዲህ እንዳለ የዳቦ ምርት የሚጀምረው ሊጡን በማቡካት ነው። ዱቄት፣ ውሃ፣ እርሾ፣ ስኳርና ጥቂት ዘይት በትላልቅ ማሽኖች ውስጥ ይደባለቃሉ። ይህም ለስላሳና ቅርጽ ለመስጠት ዝግጁ የሆነ ሊጥ ይፈጥራል። አሁን ከፓቲው ጀምሮ የማክዶናልድ ሃምበርገርን የመፍጠር ሂደት ደረጃ በደረጃ እንመልከት የተፈጨው ስጋ ቅርጽ ወደሚያወጣው ማሽን ውስጥ ይገባል። ይህም ስጋውን ፍጹም ክብ ወደሆኑ ፓቲዎች የሚቀይር ድንቅ የምህንድስና ውጤት ነው። እነዚህ ማሽኖች ስጋውን በመብረቅ ፍጥነት ወደ ሻጋታዎች በመጫን ለአንድ መደበኛ ሃምበርገር በትክክል 1.6 አውንስ ወይንም ለኳርተር ፓውደር አራት አውንስ የሚመዝኑ ፓቲዎችን ያመርታሉ። እያንዳንዱ ፓቲ ወጥ በሆነ መልኩ እንዲመስል ውፍረቱ አንድ አይነት ነው፣ ወደ ሩብ ኢንች ገደማ። ከዚያም ፓርቲዎች በቅጽበት በከፍተኛ ፍጥነት በሚያቀዘቅዙ ማቀዝቀዣዎች ውስጥ በሰከንዶች ጊዜ ውስጥ ይቀዘቅዛሉ። የሙቀት መጠናቸውም ከኔጌቲቭ 20 ፋራናይት ወይም ኔጌቲቭ 29 ዲግሪ ሴንቲግሬድ በታች ይወርዳል። ይህ ሂደት ትኩስነታቸውን እና አጣማቸውን እንዲያዙ እንዲቆዩ ስለሚያደርግ ጥራታቸውን ሳያጡ ወደ ምግብ ቤቶች እንዲጓዙ ያስችላቸዋል። ከዚያም የቀዘቀዙት ፓርቲዎች በሳጥኖች ውስጥ ታሽገው በእንጨት መደርደሪያ ላይ ተደርድረው እና በዓለም ዙሪያ ላሉ የማክዶናልድ ቅርንጫፎች ለማሰራጨት በማቀዝቀዣ መኪናዎች ላይ ይጫናሉ። ይህ በእንዲህ እንዳለ ዳቦቹ ቅርጽ እየያዙ ነው። ሊጡ ወደ ትናንሽ ኳሶች ይከፈላል። ያንዳንዱም ወጥነቱን ለማረጋገጥ ይመዘናል። ለአንድ ዳቦ 60 ግራም ገደማ። እነዚህ በትንሹ ከተጠፈጠፉ በኋላ ያንን አየር የተሞላ ለስላሳ ይዘት እንዲኖራቸው በትሪዎች ላይ እንዲነፉ ይደረጋል። አንዴ ከነፉ በኋላ ዳቦቹ በከፍተኛ አቅም ባላቸው ምድጃዎች ውስጥ በ400 ዲግሪ ፋራናይት ወይንም 204 ዲግሪ ሴንቲግሬድ ገደማ ከ8 እስከ 10 ደቂቃዎች ይጋገራሉ። ወርቃማ ቡናማ ቀለም ይዘው ይወጣሉ። ለሰሊጥ ዳቦዎች፣ ሰሊጡ ከመጋገሩ በፊት ይረጫል። ይህም ሊጡ በምድጃ ላይ ሲነፋ እንዲጣበቅ ያደርገዋል። ከቀዘቀዙ በኋላ ዳቦዎቹ ተቆርጠው ይታሸጋሉ። በማክዶናልድ ምግብ ቤቶች ከፓቲዎች ጋር ለመቀላቀል ዝግጁ ይሆናሉ። አሁን ወደ ምግብ ቤቱ እንሸጋገር። አስማታዊው የመገጣጠም ሂደት ወደሚከናወንበት። ትዕዛዝ ሲሰጡ ሂደቱ በከፍተኛ ፍጥነት ይጀመራል። የቀዘቀዙ ፓቲዎች በ350 ዲግሪ ፋራናይት ወይንም በ177 ዲግሪ ሴንቲግሬድ ላይ ከተቀመጠ ጠፍጣፋ መጥበሻ ላይ ይቀመጣሉ። መጥበሻዎቹ ለፍጥነት እና ለወጥነት ሲባል የፓቲውን ሁለቱንም ጎኖች በአንድ ጊዜ ያበስላሉ። አንድ መደበኛ የሃምበርገር ፓቲ ለመብሰል 40 ሰከንድ ገደማ ይወስዳል። ይህ ጭማቂውን በውስጡ እንዲይዝ እና አስተማማኝ በሆነ የውስጥ ሙቀት 160 ዲግሪ ፋራናይት ወይም 71 ዲግሪ ሴንቲግሬድ እንዲደርስ ያደርገዋል። ፓቲው በሚበስልበት ጊዜ ዳቦ ለ10 ሰከንድ ያህል በተለየ መጥበሻ ላይ ይሞቃል። ይህም ሞቅ ያለና እጥፋት ያለው ጠርዝ እንዲኖረው ያደርገዋል። ከዚያም አንድ ሰራተኛ በርገሩን በትክክል ይገጣጥማል። የታችኛው ዳቦ ላይ ትንሽ ኬቻፕ 14 ግራም ገደማ ገደማና ሰናፍጭ 7 ግራም ገደማ ይደረግበታል። በመቀጠልም ትንሽ በውሃ የተዘፈዘፈ ወይንም ትኩስ የተከፈተ ሽንኩርት ሁለት ግራም እና ሁለት የክችንበር ወይንም ፒክል ቁርጥራጮች ይከተላሉ። የበሰለው ፓቲ ከላይ ይቀመጣል እና የሚያብረቀርቅ ሰሊጥ ያለው የላይኛው ዳቦ ስራውን ያጠናቀቃል። አንድ አጭር ማስታወሻ፣ ማክዶናልድ ለወጥነት ያለው ከፍተኛ ትኩረት ባጋጣሚ አይደለም። ኩባንያው በብዙ ቦታዎች ለርሶ የተዘጋጀ ሜድ ፎር ዩ የሚባል ስርዓት ይጠቀማል። በዚህም በርገሮች አስቀድመው ከመዘጋጀታቸው ይልቅ በትዕዛዝ ላይ ተመስርተው ስለሚገጣጠሙ ትኩስነታቸውን ይጠብቃሉ። ይህ ስርዓት እያንዳንዱ በርገር ቶኪዮም ሆነ ቴክሳስ አንድ አይነት እንዲሆን እንደ ሰዓት ቆጣሪዎችና በራስ ሰር 10 በሚሰሩ ማሽኖች ባሉ የተራቀቁ የኩሽና ቴክኖሎጂዎች ላይ የተመሰረተ ነው። የማክዶናልድ ቺፕስ ሱስ ካላችሁ እርሱ ደግሞ ሌላ ረጅም ጥበብን የተከተለ ስለሆነ በሌላ ቪዲዮ እንመለስበታለን። እንግዲህ ይሄው ነው የማክዶናልድ ሃምበርገር ጉዞ ከእርሻ እስከ እጅ ድረስ። ይህ በቅጽበት የሚታወቅ ነገር ግን በቀላሉ ሲታይ የማይታመን ውስብስብነት ያለው በርገር ለመፍጠር የግብርና ዕውቀትን፣ የኢንዱስትሪ ትክክለኝነትንና የኩሽና ብቃትን የሚያጣምር ሂደት ነው። እያንዳንዱ ፓርቲ፣ ዳቦና ቅመማ ቅመም ከትክክለኛዎቹ ከብት ምርጫ አንስቶ እስከ መጥበሻ ሙቀት ማስተካከል ድረስ ስፍር ቁጥር የሌላቸው ውሳኔዎች ውጤት ነው። እስካሁን አብራችሁን ከቆያችሁ ፕሮግራሙ እንደተመቾት ማሳያ ነው። እናም ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።